የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። ኢትዮጵያ የባህር በሯን ማስመለሷ እንደማይቀር የጦር አዛዡ ተናገሩም። የኤርትራ መንግሥት ከኢትዮጵያ ጋር ውዝግብ ውስጥ መግባቱን የሚያሳይ መግለጫ ሰጠም። የአዲስ አበባ ገቢዎች ቢሮ ከፍተኛ ገንዘብ ለመሰብሰብ መወሰኑን አስታወቀም። ጀርመን የኢትዮጵያን ምርት በመግዛት ቀዳሚዋ ሀገር መሆኗ ተገለጸም። ጠጥቶ በማሽከርከር በአዲስ አበባ ከፍተኛ አደጋ እየተፈጠረ መሆኑ ተናገረም።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 የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑንም ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ይህን የተናገሩት ጥቅምት 8 ቀን 2018 ዓ ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደው የምክክር መድረክ ላይ ነው። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓም ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመላክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው የሚመጡት ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። የአዲስ አበባ ገቢዎች ቢሮ ከፍተኛ ገንዘብ ለመሰብሰብ መወሰኑን አስታወቀም። በተያዘው በጀት ዓመት 350 ቢሊዮን ብር ለመሰብሰብ ማቀዱን የአዲስ አበባ ገቢዎች ቢሮ አስታውቋል። በ2018 በጀት ዓመት ከተለያዩ የገቢ ግብር አሰባሰብ 350 ቢሊዮን ብር ለማግኘት እቅድ ይዞ የሰራ መሆኑን የአዲስ አበባ ገቢዎች ቢሮ አስታውቋል። የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለም በተጠናቀቀው በጀት ዓመት 241 ቢሊዮን ብር ለመሰብሰብ ታቅዶ 333 ቢሊዮን ብር ለመሰብሰብ መቻሉን ገልጸዋል። በዚህም እንደ ከተማ አስተዳደሩ የእቅዱን 96.5 በመቶ ማሳካት መቻሉን ያነሱት አቶ ሰውነት ከባለፈው ዓመት ጋር ሲነጻጸርም በ83 ቢሊዮን ብር ብልጫ ያለው ነው ብለዋል። የገቢ መሠረትን ለማስፋት የተሰሩ የተለያዩ ሥራዎች መኖራቸውን የጠቀሱ ሲሆን በዚህም ወደ 14 የሚደርሱ አዳዲስ የገቢ ርዕሶች በመለየት ወደ ስራ እንደገቡ ተናግረዋል። የዘንድሮ የገቢ አሰባሰብ ሐምሌ 1 እንደጀመረ ያሳወቁት ኃላፊው ከሐምሌ 1 እስከ 30 የደረጃ ሐ ግብር ከፋዮች እንዲሁም ከነሐሴ 1 እስከ ጳጉሜ 5 የደረጃ ለ ግብር ከፋዮች ክፍያቸውን መፈጸማቸውን አስታውሰዋል። እስከ ጥቅምት 30 ቀን 2018 ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሌታ ውሃ ግብር ከፋዮች የክፍያውን የመጨረሻ ቀናት ሳይጠብቁ በመክፈል ራሳቸውን ከግብርና ከቅጣት ክፍያ እንዲጠብቁ አሳስበዋል። ጀርመን የኢትዮጵያን ምርት በመግዛት ቀዳሚዋ ሀገር መሆኗ ተገለጸ። ኢትዮጵያ ለውጭ ገበያ ያቀረበችውን ቡና በመሸመት ጀርመን ቀዳሚዋ ሀገር መሆኗ ተነግሯል። ባለፉት ሶስት ወራት ኢትዮጵያ 113,542 ቶን ቡና ለውጭ ገበያ አቅርባ 762.75 ሚሊዮን የአሜሪካን ዶላር ገበያ አግኝታለች ሲል የኢትዮጵያ ቡናና ሻይ ባለሥልጣን አስታውቋል። በባለስልጣኑ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አቶ ሰዓለ ማርያም ገብረ መድህን እንደተናገሩት በበጀት ዓመቱ 3 ወራት 151,961.41 ቶን ቡና ለውጭ ገበያ በመላክ 622.5 ሚሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ ነበር። በዚህም 113,542 ቶን ቡና በመላክ ከ762 ሚሊዮን የአሜሪካን ዶላር በላይ ገቢ ተገኝቷል ያሉት አቶ ሳህለ ማርያም ይህም ከቅድ በላይ አፈጻጸም የታየበት እንደሆነ አስረድተዋል። አያይዞም አፈጻጸሙ ከባለፈው በጀት አመት ተመሳሳይ ወቅት ጋር ሲነጻጸር በገቢ ደረጃ የ243.73 ሚሊዮን የአሜሪካን ዶላር ጭማሪ የታየበት መሆኑን አብራርተዋል። በ2018 በጀት አመት ሶስት ወራት የተላከው ቡና በመዳረሻ ሀገራት ሲታይ ጀርመን ሳውዲ አረቢያ፣ እንዲሁም ቤልጂየም በተላከው የምርት መጠንና በገበያ አፈጻጸም ከአንደኛ እስከ ሶስተኛ ደረጃን ይዘዋል ተብሏል። ጠጥቶ በማሽከርከር በአዲስ አበባ ከፍተኛ አደጋ እየተፈጠረ መሆኑ ተናገረም። የእሳትና አደጋ ስጋት ስራ አመራር ኮሚሽን ከኮተቤ ዩኒቨርሲቲ ጋር በመተባበር ከ2010 ዓ ም ጀምሮም በአዲስ አበባ ከተማ ስለተከሰቱ አደጋዎችና መንስኤዎቻቸው ጥናት ማድረጉን አስታውቋል። በተደረገው ጥናት መሰረት አስር አደጋዎች የተለዩ ሲሆን ከአስሩ ውስጥ በደረጃቸው ዋና ተብለው አራት አደጋዎች ተለይተዋል። የመጀመሪያውን ደረጃ የያዘው ከእሳትና ቃጠሎ ጋር የሚያያዝ አደጋ መሆኑን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር ሳሌም ፍስሐ ለብስራት ሬዲዮ ተናግረዋል። ሁለተኛውን ደረጃ የያዘው የጎርፍ አደጋ ሲሆን፣ የትራፊክ አደጋ በተለይም በምሽት እንዲሁም ቅዳሜና እሁድ ተጠጥቶ ከማሽከርከር ጋር የተያያዘ አደጋዎች ሶስተኛውን ደረጃ ይዘዋል። አራተኛው የህንፃ ምድረመስ አደጋ ሲሆን ህንፃዎች ከመገንባታቸው በፊት የአደጋን የደህንነት መስፈርት ማሟላታቸውን ማረጋገጥ ያስፈልጋል፣ ያሉት ምክትል ኮሚሽነሩ በግንባታ ላይ የሚሰሩ ባለሙያዎች ከግንባታው በፊት አስፈላጊውን ጫማ፣ ሄምሌት እንዲሁም በግንባታ ወቅት ስካፎልዲንግ በትክክል በብረት የተሰራ ጠንካራ መሆኑን ማረጋገጥ ያስፈልጋል ብለዋል። የግንባታ ቁጥጥርና ክትትል ጠንካራ መሆን እንዳለበት ጥናቱ ያመላከተ ሲሆን ግንባታው ከተጠናቀቀ በኋላ የመጠቀሚያ ፍቃድ አውጥተው መስራታቸውን ማረጋገጥ እንደሚገባ ተገልጿል። ከትራፊክና ከእሳትና ቃጠሎ ጋር የሚያያዙ አደጋዎች በጥንቃቄ ጉድለት የሚመጡ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግ እንዳለበት ተመላክቷል። የበጋ ወቅት የአየር ሁኔታ ለእሳትና ቃጠሎ አደጋ አጋላጭ መሆኑንና በስፋት የህንፃ ግንባታዎች በበጋ ወቅት ስለሚከወኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ኮሚሽኑ አሳስበዋል። የኤርትራ መንግስት ከኢትዮጵያ ጋር ውዝግብ ውስጥ መግባቱን የሚያሳይ መግለጫ ሰጠም። የኤርትራ መንግስት የሀገሪቱን ነፃነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶቹን በጽኑ በመቃወም ነጻነቷ ለ30 ዓመታት በዘለቀ መራራ ትግልና በከፍተኛ መስዋዕትነት የተገኘ መሆኑን በይፋዊ ድረገጹ ላይ ባወጣው ሰፊ ጽሑፍ አስታውቋል። ጽሑፉ ከታሪካዊ ዳራ በተጨማሪ ወቅታዊውን የቀጠናው ሁኔታ በማጣቀስ ለኢትዮጵያ ጠንካራ ማስጠንቀቂያ አስተላልፏል። የኤርትራ ማስታወቂያ ሚኒስተር ይፋ ባደረገው በዚህ ጽሁፍ የሀገሪቱ የነፃነት ትግል ምን ያህል ከባድ እንደነበር ለማሳየት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 ታሪክን የማጠፍ ዘዝ ሙከራ ሲል ይኮንናል። የተሸነፉ የኢትዮጵያ የጦር ልሂቃንና አንዳንድ ፖለቲከኞች የኤርትራ ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሁፉ፣ ይህ አካሄድ ከድንቁርናና ከእብሪት የሚመነጭ ነው ሲል ይከሳል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊው ዳራ በመነሳት ጽሁፉ ወቅታዊውን የቀጠናውን ሁኔታ ለማንሳት ለኢትዮጵያ ልሂቃን ግልጽ ማስጠንቀቂያ አስቀምጧል። ቃላት በደም የተጻፈ ካርታን ሊለውጡ አይችሉም ያለው ጽሁፉ በመስፋፋት ህልም ኤክስፓንሽኒስት ፋንታዚ ውስጥ ጓዝ በታሪክ ፍንጣሪዎች ላይ በባዶ እግር እንደሚሄድ ነው ሲል ገልጾታል። ይህ አገላለጽ ኢትዮጵያ በቅርቡ ያነሳችውን የባህር በር የማግኘት ጥያቄ በቀጥታ የሚቃወም መሆኑን የፖለቲካ ትንታኞች ይገልጻሉ። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትንና የግዛት አንድነትን ከማክበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲል አቋሙን በጽኑ ገልጿል። በማጠቃለያው ይህ ጽሑፍ ኤርትራ በነጻነቷና በግዛት አንድነቷ ጉዳይ ላይ ያላትን የማይናወጥ አቋም በድጋሚ ያረጋገጠችበትና በቀጠናው እየተፈጠረ ላለው አዲስ የጂኦፖለቲካዊ እንቅስቃሴ የሰጠችው ጠንካራ ምላሽ መሆኑን ያመለክታል። ጦሩ ድሮኖችን ለመምታት አዲስ ስልጣን ሊሰጠው መሆኑ ተገለጸ። የዩናይትድ ኪንግደም ጦር በጦር ሰፈር አቅራቢያ ሰው አልባ አውሮፕላኖችን ለመምታት ስልጣን ሊሰጠው ነው። የብሪታንያ ወታደሮች በጦር ሰፈሮች አቅራቢያ ስጋት የሚሆኑ ድሮኖችን ለመምታት አዲስ ኃይል ሊሰጣቸው መሆኑ ተሰምቷል። በመከላከያ ሚኒስትር ጆን ሄሊ ሰኞ ዕለት ይፋ የተደረጉት እቅዶቹ ወታደሮቹ ፈጣንና ቆራጥ እርምጃ እንዲወስዱ ለማስቻል ያለመ ነው። የአሜሪካ ኃይሎች በሚጠቀሙባቸው አራት የብሪታንያ አየር ማረፊያዎች ሚስጥራዊ የሆነ ሰው አልባ አውሮፕላኖች ባለፈው ዓመት መታየታቸው ይታወሳል። ሰው አልባ አውሮፕላኖች ባለፉት ወራት በመላው አውሮፓ የአየር ክልልን በተደጋጋሚ ሲያስተጓጉሉ ቆይተዋል። አዲሶቹ ስልጣኖች የሚተገበሩት በወታደራዊ ጣቢያዎች ላይ ብቻ ነው። ሄሊ የብሪታንያ ወታደሮች ወይም የመከላከያ ሚኒስቴር በዩናይትድ ኪንግደም ወታደራዊ ጣቢያ ላይ ስጋት የሚፈጥሩ ድሮኖችን ለመምታት የሚያስችል የኪነቲካ አማራጭ ለመጀመሪያ ጊዜ እንደሚተገበር መናገራቸውን ዴይሊ ቴሌግራፍ ዘግቧል። የአሜሪካም ሆነ የእንግሊዝ ባለሥልጣናት ከሰዋል በአውሮፕላኑ እንቅስቃሴ ጀርባ ማን ሊኖር እንደሚችል አልገለጹም። የአየር ማረፊያዎቹ ለአሜሪካ ጦር ስልታዊ ጠቀሜታ አላቸው። በሰኔ ወር ዩናይትድ ስቴትስ በኢራን የኒውክሊየር ቦታዎች ላይ የቦምብ ጥቃቶች ካደረሰች ከቅናት በኋላ ኤፍ 2020 ተዋጊ ጀቶችን ወደ እንግሊዝ በሚገኙ የጦር ሰፈሮች አሰማርታለች። ትራምፕ ሩሲያ እና ዩክሬን አሁን ባሉበት የጦር መስመር ጦርነቱን እንዲያቆሙ ጥሪ አቀረቡም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሩሲያ እና ዩክሬን ጦርነቱን አሁን ባለው የጦር መስመር እንዲያቆሙ ጥሪ አቅርበዋል። ይኸው ጥሪ ከተሳካ ሞስኮ ሰፊ የዩክሬን ግዛቶችን እንድትይዝ ያስችላል። ትራምፕ ለጋዜጠኞች እንደተናገሩት ሁለቱ ወገኖች ጦርነቱን ማቆምና በቀጣይ በግዛቱ ዙሪያ ላይ ያለውን ዝርዝር ጉዳዮች በውይይት መፍታት አለባቸው ብለዋል። በአሁኑ ወቅት የጦሩ የፊት መስመር በኢንዱስትሪ ማዕከል በዶንባስ ክልል በኩል እየተካሄደ ይገኛል። እኔ የምለው አሁን በጦር ሜዳ ያለውን ግጭት ማቆም አለባቸው። ወደ ቤታቸው የሚመለሱ ሰዎችን መግደል ያቆሙ ሲሉ ፕሬዚዳንት ትራምፕ በማዕከል የመጨረሻ ውሳኔ ላይ በዝርዝር መደራደር ይገባል ብለዋል። አብዛኛውን ጦርነቱ እየተካሄደበት ስለሚገኘው ዶንባስ ክልል ምን እንደሚገጥመው ሲጠየቁ ትራምፕ እንደ ሁኔታው ክልሉ ከዩክሬን ይቆረጣል። እኔ እንደማስበው 78 በመቶ መሬት በሩሲያ ተወስዷል። አሁን ባለበት መንገድ ትተዋለ፣ በኋላም ላይ ግን መደራደር ይችላሉ ሲሉ ተናግረዋል። ዩክሬን ቀደም ሲል ሁሉንም መሬቷን ለማስመለስ እንደምትታገል ተናግራለች። ትራምፕ ራሳቸውም ቢሆኑ ባለፈው ወር እንዳሳወቁት ዩክሬን በወታደራዊ ኃይል አሸንፋ በሩሲያ የተያዙትም ግዛቶቿን በሙሉ መልሳ መያዝ ትችላለች ማለታቸው ይታወሳል። እነዚህ በሩሲያ የተያዙት የዩክሬን ግዛቶች የክሬሚያ ባህረ ገብ መሬትና ሌሎች የዩክሬን ምስራቃዊ አካባቢዎችን ያጠቃልላሉ። በሩሲያና በዩክሬን መካከል ያለውን ጦርነት በፍጥነት እንደሚያስቆሙ ቃል የገቡት የአሜሪካው ፕሬዚዳንት በመጪዎቹ ሳምንታት ከሩሲያ ቻቸው ቭላዲሚር ፑቲን ጋር በአንጋሪ ይመክራሉ ተብሎ ይጠበቃል።